ሰላም ሰላም ውድ የፌስቡክ ሉሲ ተመልካቾቼ እንዲሁም ቤተሰቦቼ እንዴት ናችሁልኝ? አሁን የመጣሁት በጣም አስደሳች ዜና ይዤ የላችሁ ነው። ባለፈው በቪዲዮ ላይ እንደገለጽኩት ዘንድሮ አምስተኛ ዓመት አበባዮሽ ስንል አምስተኛ ዓመታችን ነው። ይህንንም ዓላማ ለኢትዮጵያ የልብ ሙማን ሕጻናት አውለነዋል። ዶኔሽንም ትናንትና አስረክቤያለሁ። ኦማይ ጋድ ቃላት የለኝም። በጣም በጣም ነው የማመሰግነው። ሁላችሁም ለተባበራችሁ፣ ዶኔት ላደረጋችሁ፣ እንዲሁም ከኛ ጋር ሶስቱንም ሳምንት ፈንድሬዝ በማድረግ በየቦታው እየሄዳችሁ አይኖ የሰው አይን በጣም ነው የሚያስፈራው። ሁላችሁም ይህን ቻለንጅ ተወታችሁ፣ ለዚህ ለበጎ አላማ ለቆማችሁ እህቶቻችን በጣም ነው የማመሰግነው። እንዲሁም ይህ ሃርሞኒ ሚዲያ አብሮን እየዞረ ምን ሰራውን ስራ ለዓለም ስላሳወቀልን በጣም ነው የማመሰግነው። እግዚአብሔር ስጥልኝ ሁላችሁም። አዋይሽ ሙቪ እንግዲህ በየአመቱ ብቻ ሳይሆን በደንብ ከግሩፖቼ ጋር አውርተን አዳዲስ ነገሮችን እንግዲህ ይዤላችሁ መጣለሁ። በደንብ ሰውን የምንረዳበት የራሳችን ፕላትፎርም ይዘን ደግሞ ራሱን የቻለ አንድ አቋም ይዘን መጣለን። በጣም ነው የማመሰግነው ለረዳችሁ ዶኔት ላደርጋችሁ አብራችሁንም ቮለንቲር ላደርጋችሁ ልጆች እጅግ አብዝቼ አመሰግናለሁ። እንዲሁም አሜሪካናዊ ጓደኞቼ ቴንኪ ዩ ቴንኪ ዩ ቨሪ ማች ሪሊ አፕሪሼት ዋት ዩ ሃቭ ዳን ፎ አበባዮሽ ሙቪ ቴንኪ ዩ ፎ ዩ ኮንትሪቢዩሽን ሪሊ አፕሪሼት ቴንኪ ዩ ሃቭ ኤ ወንደርፉል ደይ ጋድ ብለስ ታንክስ። ይሄ ኮንቴነር የህክምና ቃወቅ ሲላክ ሳራ እና ጓደኞቿ እጃቸው አለበት። ይሄ እንቅስቃሴ እንግዲህ የሳራ ብቻ አይደለም። በጣም ደግ የሆኑ ጓደኞቿ እኔም ተዋውቂያቸዋለሁ። በጣም መልካሞች፣ ሰውን ለመርዳት በጣም የተጉ ሰዎች አብረዋት አሉ። በፍቅር ሆነው ነው የሰበሰቡት። በጣም አድርጌ አመሰግናለሁ ሳራ፣ እናንተም አመስግኑልኝ። እንዲህ አይነት ነገር ሊበረታታ ይገባል። ቀጣይነት አለው ወደፊት ሲመጡ ለመልካም ነገር ነው እና አግዟቸው፣ ከጎናቸው ቁሙ። የሚያደርጉትን እንቅስቃሴ ሼር በማድረግ ፌስቡክ ላይ፣ ኢንስታግራም፣ ቲክቶክ ላይ አሁን ደግሞ የቴሌግራም ቻናል አላቸው ብትቀላቀሏቸው፣ ብታግዟቸው። ደግሞ ሴቶች አላችሁ ማለት አበባ የሴቶች ነው ብዬ ነው። ተቀላቀሏቸው፣ አግዟቸው። ሳራዬ በጣም ነው ማመሰግንሽ። ጓደኞቿ ደግሞ በጣም ያው ብዙ ስለሆናችሁ ስመጥቀስ አንዱን ትቶ አንዱን እንዳይሆን ነው። በጣም አመሰግናችኋለሁ ስላደረጋችሁት መልካም ነገር። እንግዲህ ቼኩን ተቀብያለሁ፣ ዲፖዚት አድርጊያለሁ። ላይፍ ፎር አፍሪካ ላይ ለልብ ህሙማን ህጻናት እንቅስቃሴ የማደርግበት አካውንት ነው። እዛ ላይ ዲፖዚት አድርጊያለሁ። በጣም በጣም ላመሰግናችሁ ነው ዛሬ የተገኘት። ሳራዬ ደግሞ የምትለውን ከሷን ስማ ጨርሱ ሸዋል ኩ ምን እንደምለም እስፔስ እንኳን አስጭ እንግዲህ የምናደረገዋለ በዚህ አጋጣሚ ሁላችሁም ላመሰግናችሁ ወዳለው አዋዩሽ ሙኒ የመጀመሪያችን አይደለም። ይሄ አምስተኛ አመታችን ነው። ህይወትን ልናግዝ እሷ የምትሰራውን ነገር ልናበረታታ የተነሳሳንበት ምክንያት የልብ መሆናን ህጻናቶችን ለመርዳት ብዙ ተግታለች እና አንዳንዴ ሰው ከጎን ሆኖ የሚያግዝ ሰው ሲገኝ በጣም ብዙ ነገር ሰክሰስ መሆን ይቻላል እና ለዛ ብለን ነው ዘንድሮ ህይወትን የምታስበውን ነገር ለዓላማዋ ከአብሮ አብረን የቆም ነው እንጂ ዳይሬክትሊ ወደ ኢትዮጵያ ያለው ኢትዮጵያ የልብ ህሙማንን መርዳት እንችል ነበር ግን ዋና ዓላማው ሌላው እንደዚህ አይነት በጥሩ ነገር ሲነሳሳ አብረ ነው አለውልን ማለቱ ትልቅ ነገር ነው፣ እና ምሳሌ ለመሆን ነው። እና ሁላችንም መረዳዳት አለብን። ይሄ የራሳችን ጉዳይ ነው። ሰውን ስትረዳ እኛ እራሳችን መርዳት ማለት ነው። ምክንያቱም ትላንትና እንደዚህ የሆኑት ትላንትና እንደኛ ኖርማል የሆኑ ሰዎች ናቸው። ህጻናቶች ደግሞ ታውቃላችሁ፣ በጣም ምንም አያውቁም። የነገ ፊውቸር ናቸው እና ለዚህ አላመስለኩም። በጣም ደስ ብሎኛል። ሁላችሁም የረዳችሁ ዶኔት ያደረጋችሁ ሼር ያደረጋችሁ ጓደኞቼ በጣም ነው የማመሰግናችሁ። ወዳችኋለሁ። መልካም ጊዜ ይሆንላችሁ። አሁንም ቢሆን አዋይሽ ሙሚ እንደ ነን ፕሮፊት ኦርጋናይዜሽን እየሆንን ነው። ከጎናችን ስቆሙ እንፈልጋለን፣ ቮለንቲር እንፈልጋለን። አመሰግናለሁ። እኔም በጣም ነው የማመሰግነው። እንግዲህ እቃው ተጭኖ በሚሄድበት ጊዜ የዚህ አካል መሆን መታደል ነው። እንደምታውቁት ከ ህጻናት በላይ ወረፋ ላይ አሉ። ይሄ የህክምና መሳሪያ ደግሞ ሄዶ አንገታቸውን ይደፉ ያዘኑ ህጻናትን ቀና ያደርጋል፣ የእናቶችን እንባ ያብሳል፣ የአባቶችን ሀሳብ ይቀንሳል ብለን ነው የምናምነው። ይህንን ቪዲዮ ደግሞ የምታዩ ሰዎች ሼር በማድረግ ይህ እንቅስቃሴ የሚቆም አይደለም። ከህጻናቶቹ ጎን ቁሙ። እነ ሳራ ለሚሰሩት ደግሞ መልካም ነገር እናንተም አብራችሁ ሁኑ። በጣም አድርጌ አመሰግናለሁ። እንግዲህ በቅርቡ ደግሞ ለልብ ህሙማን ህጻናት ደርሶ ይሄ ኮንቴነር የሞላ የህክምና እቃ አብረን የምንመሰጋገን ያድርገን። እንግዲህ የቀረኝ እኔም በጣም ጥቂት ነው። እኔን የምትታገኙኝ የምትፈልጉ ሰዎች ጻፉልኝ፣ ደውሉልኝ፣ ቪዲዮችንን ሼር አድርጉ፣ የሚረዱ ሰዎች ጋር አድርሱ። እጅግ አድርገን የረዳችሁትን ደግሞ በየሬስቶራንቱ ሲዞሩ እነሱ ያገዛችሁ ድርጅቶች አላችሁ ግለሰቦች እየተዝናናችሁ የነበራችሁን እኔ የመጨረሻውን ቀን ብቻ አይቼ ነበርና ደግ ደግ የሆናችሁ ሰዎች ካለ እናንተ ይሄ ሊሆን አይችልም ነበርና እናንተን የምጭጋርገን እናመሰግናለን። እንግዲህ ጤንነታችሁን እግዚአብሔር ይጠብቅላለሁ። እናመሰግናለን። በዚህ አጋጣሚ በት አንድ ሳላመሰግን ማላልፈው ሚዲያ አለ። የሃርሞኒ ሚዲያ አብራን ሆኖ ይህንን ከበር አድርጎ የምንሰራውን ነገር ለሚዲያ አቅርቧልና በጣም እናመሰግናለን። ሁላችሁ ነው፣ ግን ይሄ ያው መነሳት ስላለበት ብዬ ነው እንጂ ብዙ ሰዎች አስተዋጽኦ አሉ። በጣም እናመሰግናለን። ሰላም።